ይቻላል። አደይ ነች። ዳይመንድ፣ የአደይ መኖሪያ ቤት የምታውቀው አንተ ነህ። ስለዚህ ዘይን ትሄዳለህ ማለት ነው። እና ታዲያ እባክህ አደይ ጋ ውሰደኝና አደይን ይዘናት እንምጣ። ለምንድነው ይዘናት የምንመጣው? ምን እዚህ አዲስ ነገር አለ? አደይን ሄዳችሁ ልታምጧት ነው? እኔ ወደዛ መንደር መሄድ አልፈልግም። ለምን አደይን ሄዶ ማምጣት አስፈለገ? ፈልጋት ነው እንዲህ አደይ ከዚህ ስትሄድ፣ ሳናውቅ ብዙ ነገር አስቀይመናት ንሄደችው ስለዚህ አሁን አዴን ይቅርታ መጠየቅና መመለስ ይፈልጋሉ። ለዚህ ግን ጊዜ የለንም። ዛሬውኑ መሄድ አለብን። አዎ፣ ዳይመንድ አዴን ሄደን ከዛ ሰውዬና ከአባቷ ይዘ መምጣት አለብን። ኧረ እባክህ ቀልደኛ፣ እዛ ረስ የምትሄድበት ጨላለ እን ተቀማጭ ብር አለ አንድ። ኧረ እባክህ በና ሳማ፣ ቀልድ አይደል ዳይመንድ። አትስገብገብ፣ ስንመለስ እንሞላዋለን። ለብር ከሆነ እኔ ሙሉ ወጫችሁን ሸፍናለሁ። የምርር ነው አዎ፣ ዳይመንድ ጊዜ የለንም፣ እንሂድ። ቆይ እናንተ ሁለታችሁ ላፈቀራችኋት ይህን የመንከዳተታው ምንድን ነው የሚባሉሽ? ብቻ አደይን እናግኛት እንጂ ክሳ ያለው ዳይ መንድ እንደዛ ከሆነ ይመቸኛል። እንሂድ። በቃ አንተም ትሄዳለህ? አዎ እሄዳለሁ። አንተ ደግሞ ምን ልትሰራ ነው የምትሄደው? አደይን ላመጣት ነው። አደይን ለማሳመን እኔና ዳይመንድ በቂ ነን። ሌሎቻችሁ እዚህ ሆኑ። እሺ እንዴ ዴቭ፣ እኔ አንተ በሌለበት እዛ ቤት ብቻዬን አልሄድም። ገጠር ትሄጃለሽ። እንሂዱ አሁን ሄዳለሁ። እዚህ ከቤዛና ከፍቅር ጋር ተቃጥዬ ከመሞት ካንተ ጋር እዛ ገጠር ብሄድ ይሻለኛል። እኔ የሚያደግኝ ጎይት ማልሄድ። እሺ አሁን ጊዜ የለንም እንሂድ። እሺ ሻንጣ ምናምን አንይዝም። ሴትዮ ቫኬሽን አይደለም እሺ ምን እንሄዱ፣ ሰው ፍለጋ ነው። ደህና ሊንም ኩስ ሳልሰናበት ነው የሚሄደው። እኔ ልሽ ልጅ ዛ ልጅ ስም እንዳጠር ይሽ ምን አደረገ። በቃ አቡን እንሂድ። በቃ ሰዓት የለንም መኪና ያመልጠች። ስሚኝ ማህቴ ያቺ ሮማን ያገባች ጊዜ እንዴት እንዳላሳይ? እንዴት ነበር? የአይና አበባ አበባ ሮማን ጓድ አገባች፣ ሞሽራ ምን ነክቶ ለሽ በለሽ ቡና ስተፍ ይልኛለሽ። ባርኮት ምን እያደረክ ነው? ትጎጂብኛለሽ። ባርኪ እንዴት ነህ? ደህና ነኝ። ምን ሆናችሁ ነው ከቤት ጠፋችሁት ነው? በሰላም ያው። ድሮም እኮ ለሊ ነበረች አደይ ብላ የምትመጣው አሁን አደይ ስትሄድ ማን ብላ ትምጣ? ምን አዲስ ነገር አለ ባርኪ? እኛ ቀስ ያለሽ ብትራመጂ ጎዳሽ ወዳሽ ተጎርተሻል። እናቴ እኔ እኔ ልፍት ልበል ቀስ ብለሽ ብትራመጂ ምን አለበት? ወይ ሶም አንቺ እህት እሸት ነው አለችው። የማነት? የአንቺ እህት ነች አደይ ነው። ከተማ ገብታ ስትኖረ እህትነቷን ሻርሽው። አደይ ያው እኛ ቤት ምን ትሳያለሽ ብዬ እንጂ አልሻርኳትም። ያው እህቴ አይደለች። ተይ እንጂ ተይ። ውሸት አያዋጣሽም እ ብርሃን አንቺን ማዋሸት ጀመርሽ እንዴ? አሁን ያጫት የጌታ ልጅ ነው እሱ ብታገባ ምን አለበት? እሷ ካገባች እኮ ነው የሚያው። አንቺን ጠቅልዬ አንድ አምስት ልጅ አስቀፈቅፍሻአለሁ። እሱ የቁም ቅዣት ነው አለልኝ። አሁን እህትሽን አንጠልጥለን ስናወጣት ማን ቅዠታም እንደሆነ ታውጫለሽ። እሺ፣ አደብህን ያስ ከመንገድ የዞር በልልኝ አሁን። በዚህ እድሜ ትምህርት ትምህርት እያልሽ ከምትመላለሽ እኔን አግብተሽ ግልግል ብታይ አይሻልሽም? አለልኝ።

ካንተ ጋር ንግግር የለኝ። ስማ አንተ፣ እኔ በህይወት እያለሁ ብርሃኔን ጫፏን መንካታት ይችላል? ሰማለሁ። አዎ፣ ከእኔ ጋር ጉዳይ ንግግር ካለ በግልጽ ተነጋገር። በእኔና በሷ መሃል አያገባ። እሱን በኋላ ዋጋው ነው። አሁን አደ ላይ እንድረስባት ነው ሰላም፣ ሰላም ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዙ ተተረፍረፍ ይበልልን። አዴ ክፍል ስልሳ አንድ ላይ ዘካች ብለናል። ላይክ ሼር፣ ሰብስክራይብ እያረጉ ቤተሰብ ይሁኑ። አዴ አባቷ ያለችበትን ሁኔታ ስላወቀ ብርሃን ለሷ ስትል ወድቃ የነዛኞቹ ሰዎች መጫወቻ ሊያደርጓት ሲል ጓደኛዋ ምቶ አስጣላት። አዴ እስከ አባቷ ታመልጣለች ወይስ አታመልጥም የሚለውን አብረን የምናየው ይሆናል። አዴይ ወደ ስራ ቦታ ተመለስ፣ የምትሉ ላይክ ሼር እያረጋችሁ አበረታት ማለት ነው። ቤዛ የእጇን ነው ያገኘችው። ቤዛ በአዴይ ላይ ስትጫወት የነበረችው ቆንጆዋ ነበረችና የእጇን አግኝታለች። አሁን ላይ በጣም ነው ልጅ እንዴት ሲያለኝ ማለት ነው። ምክንያቱም ቤዛ በጣም አዴን እየጨቀነች ነበር። ግን የፍቅር ሴራ እየሰራ ይገኛል ማለት ነው። ሌሉ ሌብ ልታቅፈው ስት የሌሉ ቅናት እኮንጨርጨር ያደርጋታል እና ቤዛ እንዲያታቅፈው ስትል አትብላታለች። ለምን ሲል በቃ ፏብትን እያለች ነው የባርኬ እናት መታ እዝ መፍረጃውን ይዞች ምን እያለች ነው እያለች እየቀወጠችው ትገኛለች። ኤላም ጓደኛውን አስተዋወቀ ጓደኛዬ ነች አለ። ቤዛንን ላይ ቡና ክሊ እንግዲያ እየመጣ ወዴት ተጫለሽ? እላለች። ማዞካ ግን ቤዛ ምን ተሻለሽ? የምር ከባይዲ ነው። እንዲህ እየሆነች እየተመንቃቀረች ወደ ውስጥ ትገባለች። ሌሉ ቡና ላፍላፍላ ጉድ ጉድ ትላለች። ይችን የመሰለ ቆንጆ ከየታ መጣ ትለዋለች። ላን ኢላ ደሞ በፈገግታ ዋው ይላል። ማዞካስ ናዙካስ አውቃባቸዋለች የቤዛና ባርኮ እንዲሆነች ብቻ ከባድ ነው። ደግሞ ያለ ሊንካንች ምን ፈልጎ ነው? ቆይ ሌላ ነገር አላት እንዴ? ለማየ ሽማግሌ ልኮ ነበር አባታችን ሳያቅ። እማዬም ልጅን ብላ የመጡትን ሽማግሌዎች ተቃልታ መልሳቸዋለች። እሱ ምን ስለሆነ ብዙ ጊዜ ጠልፈኝ ሞክሯል ግን አልተሳካለት። ያን ነው ሁሉ ጉዳይ። ብቻችሁን ነው የኖራችሁ? አዎ እዚ ብዙ የማታውቂው ነገር አለ። እዛ ስለሆንሽ እንዴት ታውቂያለሽ? እኔና ማይ ስንቱ መከራ ሳልፈናል መስለሽ። ያ አሸናፊ ባይኖርማ ምን ይውጠን ነበር። ነው ምን ማድረግ ነው። ግን ከዚህ ቀር አንቺና እናታችን መሄድ የምችለው አይ ታለ ላንቺ ነው ደራ ምን ያይታይ ታሪክ የመጥችኝ ነገሮች ነግራችኋለሁ። እሺ አመሰግናለሁ። አረ ምንም አይደል እህቴ፣ ያደለሽ ከዚህም በላይ አረግልሽ። አሁንስ መኪናው ስንመጣ የመንገዱ ገጅ ገጅ ይሄ መንገዱ በጣም የሚያስጠላው። በቃ እኔ ደክሞኛል። አልደረስ? ገና ብዙ ይቀርናል። ሂዱ ባለሽ ትቆይሽ። በቃ ጠጋራ ለሞሙ ያኔ አንድ ነገር ምንም አልሰማንም። ሁሉ መንገድ እሷ ስታይ እሺ ሊዱ ቀበጧ የገጠር መንገድ አዛ አድርጓት ትረፋለች እዚህ ላይ፣ ይሄ መንገድ እንዴት ብዬ ነው የምጨርሰው እያለች ኪንጉ እና ዴቭ እዚህ እጨቃጨቃሉ። አንተ ለመመጣ እኔ ለመመጣ፣ አንተን ታየቻ አትሄዲም፣ አንተን ታየቻ አትሄዲም። ዋጋው ከማንጋ ነው። አደይስ ያገኟታል ወይስ አያገኟትም? ዴቭ ይደርስላታል ወይስ አይደርስላትም የሚለውን አብረን የምናይ ሆናል። ላይክ ሼር፣ ሰብስክራይብ ያደርጋችሁ ስለምታበረታቱን እጅግ አድርገን እናመሰግናለን። ሊዱ የኔ ቀበጠዋል። ሊዱ እንግዲህ ቀጤ ዳይ ወዴ መንገድ እየተባለ ትገኛለች ማለት ነው። ቤዛ ተንኮለኛው አዴሞ ዘፍ ፍቅርን ለመቀስቀስ አደይ ያለችበትን አባቷ ስላወቀ አደይ እጅን ቆስተናት ያለችው ይደርስባታል ወይስ እናትየውም መከራ ውስጥ ገቡ። አዴን እንተነስተተል። አዴ አዴ አባቴ እኮ መጣ እያለች እንግዲህ እየቀወጠችው ነው። ያለችበትን ስላወቀ አባቷ አዴ የምገባበት መንገድ ግራ ገብቷታል። ወዴትስ ነው የምትገባው እያለች እንግዲህ ምን እንደሚሆን አብረን የምና ይሆናል ማለት ነው።